ሰላም ጤና ይስጥልኝ። ውድ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩትዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን እንሆ ተጀምሯል። መረጃዎችን ወደ እናንተ በማድረስ ሰላማዊ ነጋሲና እኔም ሰብል አበበ ከእናንተ ጋር የጋራ ቆይታ የምናደርግ ይሆናል። ቀዳሚ ወዳደረግነው ወደ ሀገር ውስጥ ጉዳያችን እናልፋለን። በምዕራብ አርሲ ዞን በቁጥጥር ስር የዋለ 99 ኩንታል ካናቢስና ኮኬን በትናንትናው ዕለት ተወገደ። በምዕራብ አርሲዞን ሻላ ወረዳ በድብቅ ተከማችቶ ሲጓጓዝ የነበረ 99 ኩንታል ካናቢስና ኮኬን የተባለ አደገኛ ዕጽ የአካባቢው ማህበረሰብ በተገኘበት እንዲወገድ መደረጉን የምዕራብ አርሲዞን ፖሊስ ዋና መምሪያ ገልጿል የዞኑ ፖሊስ ዋና መምሪያ ኃላፊ ኮማንደር ቶሎሳ መልካ ለብስራት ራዲዮ እንደተናገሩት በምዕራብ አርሲ ዞን በሚገኙ አራት ወረዳዎች ሻሸመኔ፣ ሻላ፣ ነጌሌ አርሲና ወንዶ ገነት አካባቢ አደንዛዥ እጥን በድብቅ በበቆሎና ማሽላ አዘርቶች ጋር ቀላቅለው የመዝራት ድርጊቶች አሁንም ሊቆሙ አልመቻላቸው ተነግሯል። ይህንን ህገወጥ ተግባር ለመቆጣጠር ከተለያዩ የጸጥታ አካላትና ከማህበረሰቡ ጋር በጥምረት እየተሰራ እንደሚገኝም ገልጿል። በዚህም የተነሳ በሻለ ወረዳ በድበቅ የተከማቸና ሊጓጓዝ ያለ 99 ኮንታል ካናቢስና ኮኬን የተባለ አደገኛ እጽዎች በቁጥጥር ስር ውለው ሰኔ 12 ቀን 2017 ዓ ም የአካባቢው ማህበረሰብ በተገኙበት መወገዱም ተገልጿል። በዞኑ በየጊዜው በድብቅ የሚመረተውን አደንዛዥ እጽ በመደለል በመሸጥና በማጓጓዝ ግንባር ቀደም ተዋናይ የሆኑ ደላሎችና ነጋዴዎች አርሶ አደሮች በጥቅም በመደለል ከአዝርት ጋር ቀላቅለው እንዲዘሩ እንደሚያደርጉም ተገልጿል። ፖሊስ የችግሩን አሳሳቢነት ተረድቶ በሐሽሽ አምራቾች፣ አዘዋዋሪ ነጋዴዎችና ደላሎች ላይ አስፈላጊውን የፍትህ ውሳኔ በማሰጠት የህግ የበላይነትን እያስከበረ ይገኛል ሲሉ ኮማንደር ቶሎሳ አክሏል። ከዚህ ቀደም አደገኛ እጽ በማሳውሲያ መርት የተያዘ አርሶ አደር ማሳው እንዲወረስ ተደንግጎ የነበረ ቢሆንም ህብረተሰቡ በድብቅ ጓሮ ውስጥ ከሰብል ጋር ቀላቅሎ ማምረት መቀጠሉን መረጃዎች ያሳያሉ ስትል መባወር ቅነት ዘግባለች። በመተማ ከተማ ለምን በከብቶች ፍየሎቼን ታስረግጥብኛለህ? በማለት የ14 ዓመት ታዳጊ ላይ የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። ተከሳሽ ጋሻው ካሴ የተባለው ግለሰብ ሰውን ለመግደል በማቀድ ጥቅምት 25 ቀን 2017 ዓ ም በግምት ከቀኑ 12 ሰዓት ሲሆን በመተማ ዮሐንስ ከተማ አስተዳደር ቀበሌ 03 ና 01 መካከል በሚገኝ ልዩ ስሙ ማንጎ አትክልት ቦታ ተብሎ ከሚጠራ አካባቢ ላይ እድሜው 14 ዓመት የሆነውን ታዳጊ ሟይ ተመስገን ጋሻው ላለየ የግድያ ወንጀል በመፈጸሙ ተከሷል። ወንጀል ፈጻሚው ግለሰብ ለምን በከብቶች ፍየሎቼን ታስረግጥብኛለህ? በማለት ወደ ጸብ የገባ ሲሆን ተጣልተው ከተገላገሉ በኋላ ይዞት በነበረው ፈራድ ሁለት ጊዜ ጭንቅላቱን በመምታት የግድያ ወንጀል መፈጸሙም ተገልጿል። ይህንን ተከትሎም የምዕራብ ጎንደር ዞን ፍትህ መምሪያ የልዩ ልዩ ወንጀል ጉዳዮች የስራ ሂደት አቃቢ ህግ በወንጀል ህግ ቁጥር 539 ንዑስ አንቀጽ አንድ ሀሊተዋ መሰረት ከባድ የግድያ ወንጀል የከሰሰ ቢሆንም ፍርድ ቤቱ የከሳሽ ማስረጃ ከሰማ በኋላ በወንጀል ህግ ቁጥር 5 አርባ መሰረት በተራ የሰው መግደል ወንጀል ክሱን በመቀየር እንዲከሰስ ብይን በመስጠቱ የመከላከያ ማስረጃ እንዲያቀርብ ቢደረግም ሊያቀርብ ካለመቻሉ በተጨማሪ ምስክር ማቅረብ አልፈልግም በማለቱ ፈርሞ ያስገባው በመሆኑ ፍርድ ቤቱ መዝገቡን መርምሮ ተከሳሹ ላይ የጥፋተኝነት ውሳኔ ማስተላልፏል። ፍርድ ቤት ውሳኔ ሁለት ቀን 2017 ዓ ም በዋሎ ችሎት የግራ ቀኙን የቅጣት አስተያየት በመቀበል ተከሳሽን ያስተምራል፣ ሌሎችን መሰል ድርጊት ከመፈጸም ያስጠነቅቃል በማለት እጁ ከተያዘበት ጊዜ ጀምሮ በሚታሰብ የ12 ዓመት ጽኑ ስርዓት እንዲቀጣ ውሳኔ ማስተላለፉን ብስራት ከምዕራብ ጎንደር ዞን ፍትህ መምሪያ የልዩ ልዩ ወንጀል ጉዳዮች የስራ ሂደት ያገኘው መረጃ ያሳያል ስትል ሰብል አበበ ዘግባለች። ተመልካቾቻችን ከሀገር ውስጥ የያዝናቸው ጉዳዮች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወዳገኘናቸው ጉዳዮች እናልፋለን። እስራኤል ብቻዋን በኢራን የመንግስት ለው ለውጥ ማምጣት አትችልም ሲሉ የሩሲያ የፖለቲካ ሳይንቲስቶች ተናገሩ። እስራኤል በኢራን ላይ ያደረሰችውን ጥቃት ከሩሲያ እይታ አንጻር በኢራን ውስጥ የአገዛዝ ለውጥን ለማስጀመር የተደረገ ግልጽ ሙከራ ነው ሲሉ የሩሲያ የፖለቲካ ሳይንቲስት ኒኮላይ ሰርኮቭ ተናግረዋል። ከሩሲያ እይታ አንጻር በዚህ ዘመቻ ላይ የአሜሪካ ንቁ ተሳትፎ ከሌለ እስራኤል ብቻዋን የስርዓተ ለውጥ ማምጣት አትችልም ብለዋል። የሩሲያ የኒውክለር ኢነርጂ ኮርፖሬሽን ኃላፊ እንዳሉት የሩሲያ ስፔሻሊስቶች በኢራን ቡሹር የኒውክለር ኃይል ማመንጫ ጣቢያ መመስረታቸውን ቀጥለዋል እናም እዚህ ላይ ያለው ሁኔታ መደበኛ ነውም ብለዋል። አሌክሲ ሊካቸቭ እንደገለጹት ሞስኮ ጣቢያውን እንዳይጠቃ ለእስራኤል የሰጠችው ማስጠንቀቂያ በእስራኤል አመራራዊ ዘንድ እንደተቀበሉት ተስፋ ተደርጎበታል። የሩሲያው መሪ ቭላዲሚር ፑቲን ሐሙስ ዕለት እንዳሉት ከ200 በላይ ሩሲያውያን በኢራን ሩሲያ በተሰራው ቡሼር የኒውክሌር ኃይል ማመንጫ ጣቢያ መስራታቸውን ቀጥሏል። ከእስራኤል ጋር በደህንነቱ ዙሪያ ስምምነት ላይም ተደርሷል። ከኢራን ጋር የስትራቴጂክ ትብብር ስምምነት ያላት ሩሲያ በእስራኤል ላይ በምታደርገው ጥቃት ዩናይትድ ስቴትስ እንድትሳተፍ አጥብቃ ማሳስባለች። ቀጠናውን አለመረጋጋት ውስጥ እንደሚጥለውና የኒውክሌር አደጋን ሊያስከትል እንደሚችልም አስጠንቅቃለች። የእስራኤል የመከላከያ ሚኒስትር ሂዝቦላህ ከኢራን ጋር ጥምረት እንዳይፈጥር አስጠነቀቁም። የእስራኤል መከላከያ ሚኒስተር ኢዝራኤል ካትዝ የሊባኖስ ሂዝቦላህ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል። እስራኤልን በሚያስፈራሩ አሸባሪዎች ላይ ትዕግስታችን ቀጭዝ ነው ሲሉም ስተዋል። የሂዝቦላህ ዋና ጸሐፊ ከቀደምቶቹ ትምህርት እየተማረ አይደለም። እናም በኢራን አምባገነን ትዕዛዝ መሠረት በእስራኤል ላይ እርምጃ እንደሚወስድም ይዛተ ነው ሲሉ ካትዝ በኤክስ ላይ በለጠፉት ጽሑፍ አጋርቷል። የሂዝቦላ የቀድሞ መሪ ሀዘን ናስረላ ባለፈው ዓመት የእስራኤል በሂዝቦላ ላይ በአካሄደችው ዘመቻ መገደላቸው ይታወሳል። እስራኤላውያን በሚያስፈሩ አሸባሪዎች ላይ ቴልአቪቭ ትግስት እንዳጣች አጣች እንደሚያስጠነቅቁና እንደሚረዱት ለሊባኖስ ሂዝቦላ ተግዛዝ አቀርባለሁ። የሂዝቦላ መሪ ናሂም ቃሴም ሀሙስ እለት እንዳሉት የሊባኖስ ቡድን በኢራን ላይ እየተወሰደ ያለውን ጨካኝ የእስራኤል አሜሪካ ጥቃት ላይ እርምጃ ቡድኑ እንዲወስድም አሳውቀዋል። በሌላ በኩል የሊባኖስ ተደማጭነት ያላቸው የፓርላማ አፈጉባኤ ጉባኤ ናቢህ በሪ በሀገሪቱ ውስጥ ከፍተኛ የሺአ ፖለቲከኛና የሂዝቦላ የቅርብ አጋር ጋር ሲሆኑ ትናንት ምሽት ለሀገር ውስጥ ኤምቲቪ ዜና ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸው ማረጋገጫም ገልጿል። ሊባኖስ ወደ ጦርነት እንደማትገባ ሁለት መቶ በመቶ እርግጠኛ ነኝ ሲሉ ቤሪ ለዜና ምንጭም ተናግሯል። ምክንያቱም ይህን ለማድረግ ምንም ፍላጎት ስለሌላትና ብዙ ዋጋ ስለሚከፍ ብዙ ዋጋ ስለሚከፈል ነው ብሏል። አክሎም ኢራን እኛን አትፈልግም ድጋፍ የሚያስፈልገው ለእስራኤል ነው ሲሉም ተደምጧል። ተመልካቾቻችን እስካሁን ስትከታተሉት የነበረ ከተወዳጁ ጣቢያችን ብስራት ዩትዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ በማድረስ ሰላማዊ ነጋሲና እኔም ሰብል አበበ ከእናንተ ጋር የጋራ ቆይታ አድርገን ነበር። መልካም ቆይታ።